ሰላም አለይኩም አገባህ አገባሽ ማሻአላህ ባረከላሁ ፊኩም። ዛሬ ግን ለየት ያለ ነገር ልነግራችሁን የፈለግኩት እዚህ ቦታ ላይ በመቀመጥ ሰዓት ይህንን ቦታ እናንተ ተቀምጣችሁበት ከሆነ ያገባችሁት እዚህ ቦታ ላይ ስትቀመጡ እንደ ንጉስና እንደ ባለስልጣን ስትከበሩና ሁሉም አጃቢዎቻችሁና ሚዜዎቻችሁ ዙሪያውን ሆነው እናንተ ሊያስደስቷችሁ ሲሞክሩ ሲፈልጉ አንድ ነገርን አስታወስኩ። ያም ምን መሰላችሁ? ይህም ቪዲዮ የምታዩት ላይክ ሳታደርጉ ከሆነ ግን በቅድሚያ ላይክ እያደረጋችሁ ወደ ነጥቤ ልግባ። እናንተ እያገባችሁ ያላችሁት እዚህ ቦታ ላይ እየተቀመጣችሁ ያላችሁትና ዙሪያውን ሰዎች እየከበቧችሁ ያሉት ኃላፊነትን እያስረከቧችሁ እንደሆነ እንድታውቁ ነው ማለት ነው። ይህ ቦታ ኃላፊነት የሚገባው ሰው የሚቀመጥበት ቦታ ነው። ኃላፊነት ይገባሃል፣ ልትቀመጥበት ይገባል። ከዚህ በኋላ አንተ ጫና አለብህ፣ ኃላፊነት ተሰጥቶሃል። ነቢ መሐመድ ሰ ሰለም እንዲህ ይላሉ፣ ኩልኩም ራዕ ሁላችሁም እኮ ጠባቂዎች ናችሁ፣ ወኩሉኩም መስኡሉን አራዕየቲህ ሁላችሁም ደግሞ ተጠያቂ ናችሁ ከምትጠብቁት ነገር በማለት ይናገራሉ። አዎ አንተ ሚስትህን ልትጠብቃት አንቺ ባ ባልሽን ልጠብቂው አንተ ሚስትህን ልትንከባከባት አንቺ ባልሽን ልትንከባከቢው ቃል እየገባችሁ ነው ያላችሁት። ስልጣን ብቻውን አይደለም እየተሰጣችሁ እየተረከባችሁ ያላችሁት፣ በስልጣን ውስጥ ኃላፊነት አለ፣ ትልቅ የሆነ እሳት አለ። እዛ እሳት ውስጥ ፈተናን ተቋቁማችሁ ኃይለኝነታችሁን አስመስክራችሁ ልታልፉ የሚገባበትን ህይወት እየተረከባችሁ ነው ያላችሁት። በፊት ላጤነህ፣ ላጤነሽ፣ በፊት የራሳችሁ ጉዳይ ብቻ ያሳስባችኋል። አሁን ግን ቤተሰብን እየመሰረታችሁ ነው ያላችሁት። ከእናንተ ውስጥ የሚፈሩ ቤተሰቦች ምናልባትም የወደፊት ኃላፊነት ገባቸው እማውን የሚመሩ የሆኑ ወይም ሀገር መሪ የሚሆኑ ሰዎችን ዘሮችን ትውልዶችን ከእናንተ እያፈራችሁ ሊሆን ይችላል። ታዲያ ይህንንስ አስባችሁበታል? ይህን ኃላፊነት ነው እየተሸከማችሁ ያላችሁት። ይህ ቦታ እያስረከባችሁ ያለው ነገር ያንን እንደሆነ ልታውቁ ይገባል። በዚሁ አስከት የልላችሁ የሚገባው ነገር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኸይሩኩም ከእናንተ እኮ የተሻለ የሚባለው ኸይሩኩም ሊአህሊ ለቤተሰቡ የተሻለ የሚባለው ነው ከእናንተ ወአነ ኸይሩኩም ሊአህሊ እኔ ደግሞ ለቤተሰቦቼ በጣም ከእናንተ የተሻልኩ እኔ በማለት ነቢ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይናገራሉ። እርግጥ ነው ኃላፊነት ነው፣ ኃላፊነትን መወጣት ደግሞ ግዴታ ነው። ይኸውም የሚያስጠይቅ የሆነ ግዴታ ማለት ነው። ምናልባት በሚስትህ ላይ በደለል መታደርስ ከሆነ ዱንያ ላይ እንኳን ችግሩ ባያጋጥምህና ተጠያቂነት ባይደርስብህ በመልከያማ ላይ ተጠያቂ ትሆናለህ። ቁጥር አንድ ከሚባሉ ተጠያቂዎች መካከል አንተ አንዱ ልትሆን ትችላለህ። ምክንያቱም ሚስትህ ተበድላለች፣ በጣም ከፍቷታል። በአንተ ምክንያት ቤተሰቦቿን ሁሉ ርቃ ወደ አንተ የመጣችው አንተ እንድታስደስታት፣ አንተ በአንተ ስር ልትሆንና አንተ መከተዋ ልትሆን አንተ ጋሿ ልትሆንላት ነው። ነገር ግን ቤተሰቦቿ የሰጧትን ፍቅር ቀምተሃል። ቤተሰቦቿን አታለች በአንተ ምክንያት። ነገር ግን እዚህ መታ ፍቅርንም አታለች ተነፍጋለች። ጫና ደርሶባታል። እንዲሁም ህልሟንም እንዳታሳካ አድርገሃታል። ኩርኩመ ይዛሃታል። በጣም ጫና ድርሰህባታል። ኢስላማዊ ትምህርትን አልፈቀድክላትም። ኢስላማዊ አደብን አላስተማርካትም። እስልምና ምን እንደሆነ አልነገርካትም። ጀነት ምን እንደሆነ አላስረዳሃትም። ስለ ጀሃነምም እንዲሁ አልነገርካትም። ስለዚህ ጫና እያደረክባት እንደሆነ ልታውቅ ይገባሃል። ለዚህ ለዚህ ደግሞ ወደ አንተ መምጣቱ እርሷቷ ራሱ አስፈላጊ ላይ ሆን ይችላል። እርግጥ ነው በእሷ ላይም ትልቅ የሆነ ኃላፊነትም አለ። እሱም ኃላፊነት ምንድን ነው? ነቢ ሙሐመድ ሶለላሁ ዐለይሂ ወሰለም እንዲህ በማለት ይናገራሉ፣ አልኡሙ መድረሰቱል አውላድ። እናት እኮ የልጆች መድረሳ ናት፣ መማሪያ ክፍል ናት፣ እንዲህ ላይብረሪም ናት። እሷ ያደረገችውን ሁሉ እየተመለከቱ ያደርጋሉ። ነገ እሷን ያነቧታል፣ ያጠኗታል። መጨረሻ ላይም እሷን መምሰልን ይፈልጋሉ። ጫና ይኖርባቸዋል፣ በእሷ ላይ ተጽዕኖ ይኖርባቸዋል ማለት ነው። ስለዚህ አንቺም መልካም ልትሆኚ ይገባሻል። ለልጆችሽ ተርቢየቱ አውላድን አውላደን ማወቅ ይኖርብሻል። እርግጥም አንተ አስተምርሃት ሊሆን ይገባል ይሄንን መጀመሪያ ማለት ነው። ስለዚህ ቤት ብዙ ጊዜ ልጆቿ ጋር የምትውለሷ ከሆነች ስለ ልጆቿ በደንብ የምታስብ እናትም ስለሆነች ኃላፊነቱ የተሰጠው ለእሷም ሆነ ማለት ነው። ስለዚህ ኃላፊነትሽን ልትወጪ ልጆችም በአግባብ ልትንከባከቢና ልታሳድጊ፣ አንተም እሷን በአግባቡ ልትንከባከባትና ና እውቀትን ልትመግባት እውቀት መመገብ ስትፈልግ ላትከልክላት ና ኢስላማዊ አደብን ልታስተምራት ግዴታ ሊሆንባችሁ ነው፣ እዚህ መድረክ ላይ እዚህ ዙፋን ላይ የምትቀመጡት ማለት ነው።

ጥቃቱ አቅሙ ወንድ ልጅ ካልተሰጠው ፈጽሞ ሊያገባ አይገባም። እንዲሁም ሴት ልጅ ልጆቿን የማሳደግ ብቃትና አቅም እንዲሁም ቤቷን የመንከባከብና በቤቷ ላይ ያለውን ኃላፊነት መወጣት ላይ ጎበዝ ካልሆነች ወደ ትዳር መግባት የለባትም። ገና ልትበስል ይገባታል ማለት ነው። ምክንያቱም የባል ሀቅ በጣም ከፍተኛ ቦታ የተሰጠው ነው፣ በነቢ ሙሐመድ ሰለም ንግግር መሰረት ማለት ነው። የባል ሀቅን ረሱል ሰለላሁ ዐለይሂ ወሰለም በግልጽ ሲያስቀምጡት እንዲህ ይላሉ። ከአላህ ውጪ ሱጁድ ማድረግ አይቻልም እንጂ እዚህ ምድር ላይ ቢቻል ኖሮ ልጅ ለባሏ ሱጁድ እንድታደርግ ትታዘዝ ነበረ ጨረሰ በቃ ስለዚህ ከዚህ በላይ ትልቅ የሆነ ሀላፊነት የለም ከዚህ በላይ ትልቅ የሆነ ሀቅን መወጣት የሚባል ነገር የለም ማለት ስለዚህ ከወንዶች መካከልም ጥሩ የሚባሉ ሰዎች እነማን ናቸው አሉ ረሱል ስለም ቤተሰቦቻቸውን የሚንከባከቡ በጣም ኸይር የሆኑ ኸይርኩም ሊአህሊ ለቤተሰቦቻቸው ምርጥ የሆኑ ናቸው በማለት ነው የገለጹት ማለት ነው ስለዚህ ይሄ ዙፋን ይህ ወንበር እንደዚህ አይነት ዲኮርና የተሰበሰቡ ስብስቦች በጠቅላላ እናንተ ላይ ሀላፊነትን እየጫኑ ነው ማለት ነው። አደራ እየሰጧችሁ ነው ማለት ነው። አንቺ ትልቅ የሆነ ኃላፊነትን ተሸክመሻል። አንተም ወንድሜ ትልቅ የሆነን ኃላፊነት ተሸክመሃል። ስለዚህ ወደ ነጥቤ ስመለስ ሁለተኛው ባአ ማለት ደግሞ ምን ማለት ነው? መብሰል ማለት ነው። የመጀመሪያው የማስተዳደር ብቃት አቅም ማለት ገንዘብ፣ ፋይናንስ ሊሆን ይችላል። ሁለተኛው ግን ትልቁ የሆነው መሰረታዊ ነገር መብሰል ያስፈልጋል፣ ብስለት ያስፈልጋል። የልጆች እቃቃ ጨዋታ አይደለም ትዳር። ትዳር ትልቅ የሆነ ኃላፊነት ነው። ትዳር ውስጥ ቤተሰብ አለ፣ ቤተሰብ ውስጥ ሀገር አለ፣ ሀገር ውስጥ ኡማ አለ ስለዚህ ኡማን ነው የምናፈራው ማለት ነው ኡማ ትውልድን ነው እያስቀጠልን ያለ ነው ኃላፊነት ተሰጥቶናል ማለት ነው ኃላፊነትን መወጣትን መሸከም ማለት ነው ይህ ዙፋን እዚህ ዙፋን ላይ የተቀመጠ ማንኛውም ወንድም ሆነ እህት ያገባችሁ ማለት ነው ግልጽ ይሆንላችኋል ንግግር ብዬ አስባለሁ ኃላፊነትን ተሸክማችኋል ይህን ኃላፊነት መወጣት ያንቺም የሱም ትልቅ የሆነ ጫና ነውና ይህን ጫና መወጣት ይኖርብናል የዛሬው መልእክት ይሄን ይመስላል ቃይደት ኑራንያ ቁርአንና ተጅዊድን መማር ይፈልጋሉ እንግዲያውስ ከዚህ በፊት አምስት እና ከዛም በላይ ዓመታት ውስጥ ብዙ ተማሪዎችን መዝግቦ ሲያስተምር የነበረው የአልቡርሃን የርቀት የቁርአን ማዕከላችን አዲስ ተማሪዎችን በመቀበል ላይ ስለሆነ እርሶም ዛሬ ነገ ሳይሉ እስክሪን ላይ በሚመለከቱት ስልክ ፈጥነው ይመዝገቡ። ይህን እድል ለሚፈልጉ ወዳጆችም ያጋሩ። አልቡርሃን ሊትላወቲል ቁርአን። ለዚህ ቻናል አዲስ ከሆናችሁ ሰያ ቲዩብ ነው፣ ሰብስክራይብ በማድረግ ተቀላቀሉ። አዳዲስ ነገሮችን በየጊዜው ጠብቁ፣ ታገኛላችሁ፣ ተጠቃሚም ትሆናላችሁ። ለሌሎች ሰዎችም ሼር በማድረግ